አስተዳደራቸዋል ሁላችሁንም ለማ ይሄ ደህ ለቤተሰብ አስተዳደር ለቤተሰብ አስተዳደር አባቴ አስተዳደር ኩኖ እናቱ ያስተዳደር ኩኖ ዘናብዬ በገዛ በፊራ ላይ እዚህ እንደዚህ ደርሰ አሁን እንደዚህ ስትለው አታፍር? ሀቢብቲ አሚን ዱባይ ከዚህ የበለጠ ቤት አላየውም። እንደ ሙቼ በልጣለሁ። እንደዚህ ከዚህ የበለጠ ቤት አላየሽ እሺ በቃ ሆነ ይልሽ። አሁን ለማንኛውም ይልሽ። እናንተና ፍቅር ያለ ፊራ ፊራ ፊራ እያልክ ነበር። አሁን ደግሞ ሀብታም እኮ ነው። ጀግና ነው። የኔ አባት ልኮልኛል። ብር ደግሞ ደርሶኛል። ፓስፖርት አውጥቼ ጨርሻለሁ። ወረቀቴ የጠበቁ ነኝ። እንትን በልመና ያደገ ሰው እንደዚህ ነው የሚያሽቃብጠው። በልመና ነው ያደገው። ምን ችግር አለው? ያለው ያለው ሀብታም

ተስማሙ አትሰራደቡ። አያችሁ ፊራ በቀደም ሀቢባ ቤት ሊያቀሳስር ከፊራ። እኔ ደግሞ ፊራ ማይ ቤቢ ማይ ቢግ ብራዘር እንደዚህ ቂጥ አዝሯቸው የኔ አባት እንግዲህ

ለምን? ያጣ ለማኝ፣ ምን አረኩሽ? አንቺ ቆጣጣ። ተሳድቦ ይሄዳል። ያጣ ከፊራ ጋር መሲ ቤት አይቀርም፣ ሞባይል ቤት። እኔ ለማኝ ልጅ ይለኛል፣ የለማኝ። እሰይ ፊራዬ፣ እንኳን አጣላው ደስ አይልም። አንተ ወንዳ

ዜዶ ፍሪዬ በጣም ነው መወዳት፣ ግን ዜዶን ታውቂያለሽ? በጣም በጣም ነው ምርጥ ልጅ ናት እኮ ትወደዳለች ዜዶ። ዜድ ንገሪው ሚስት አገኘውለት ማን እንደሆነች እንደዚህ ምትላውቃል። እኔ እንደነ ሌላ አልሰድብሽም፣ እኔ ብርሽ ነው። ለምን ያጣ ለማኝ ተሳድቦ ይሄዳል እንደተባለ። አንበሳ ብለሽ ነበር። አንበሳ ሰጥቻለሁ ብለሽኝ ነበር። ኔቨር ግን አላክሽ። አንበሳው ሞተብሽ መሰለኝ። አንበሳው ሞተብሽ መሰለኝ። ኔ ታሞባት ነው ሆስፒታል ላይ ያለው። አሁን ይወጣል። አው ሞተብሽ መሰለኝ አንበሳው። ኔቨር ኧረ አይፎንም ብለሽኝ ነበር ለዛው። እኔ ላስታውስሽ አይፎንም ከመሲ ጋር አጋጭተን እንገዛልሻለን ብለሽኝ ነበር። እኔ ያረሳም አው እሺ ቆይ ጥያቄ ጠይቅ ተብዬ ነው። ጥያቄ ጠይቅ ተብዬ ነው። ዓለም ላይ ምድር ላይ ሶስት ወንዶች ቢቀሩ

አረ፣ ነው ቻሉ ቂጥቂጡ ፌራ ፌራ እያለ ምግብ እንኳን እየበሉ ሲያሽቀብጥ ነበር እዛ። አዎ፣ ሲያሽቀብጥ፣ እኔ እኮ ሀብታም ነኝ ይላል። ፌራ ጀግና ነው። እናት፣ እኔ ወረቀት አሰራልሻለሁ ብለኛል። እሺ ማለቱ አሰራልሻለሁ ማለቱ እንኳን ትልቅ ሰው ነው። ፌራ እኮ መስኪን ነው፣ ሰው ይረዳል። ዜዶ እየረገጠች ነው። ረገጠኝ ረገጠኝ። ታውቀዋለሁ ዝዙ ሂጅበት የምትይ ጊፍት ሰጠች ነው ሂጅበት ማለት የምችይ ስጪ ሀያ ስድስት ላይ ብነሽ እየሰጣችሁ ሂጅበት በሉኝ።